የእግዚአብሔር መንፈስ እንዳለው ቀረበ እንዴት ሮጦ ቀረበ ክብር ለእግዚአብሔር ይሁን ወገኖቼ እንታዘዝ የግድ የሆነ እግዚአብሔር መልአክ ተገልጦ ልናየው አያስፈልገንም ወይም መንፈስ ቅዱስ በሆነ ድምፅ እንዲናገርን መጠበቅ አያስፈልገንም ዛሬ መንፈስ ቅዱስ ተናገረን ሲሉ ሰዎች የሆነ ሰው ወይ ነቢይ የሚሉት አንድ እግዚአብሔር ይናገርበታል የሚባል ሰው ይላል እግዚአብሔር ብሎ እንዲነግራቸው ነው የሚጠብቁት። እግዚአብሔር ተናገረኝ የሚሉት በሆነ ሰው፣ በሆነ የሚታይ ነገር በኩል ነው። አሁን ግን ፊልጶስ እዚህ ላይ ምንም አይነት ሌላ አካል መንፈስ ቅዱስ የተጠቀመበት ሌላ አካል ሂድ ቅረብና ተገናኝ ሲለዋና በልብ ውስጥ ባመጣው ተጽዕኖ ከመንፈስ ቅዱስ የሆነ ሐሳብ እንደሆነ በግልጽ ስለለየ፣ የእግዚአብሔርን ፈቃድ መለየት ስለቻለ በቃ ቀጥታ በሙሉ ድፍረት ሮጦ ድሉን ሳያበላሽ ቀረበው። ሁሉ ነገር ከእግዚአብሔር ሲሆን ለምንሠራው ሥራ እያንዳንዱን ነጥብ ይያያዛል። ሲሄድ ሲቀርብ እየሆነ የነበረው ነገር ምንድን ነው? ትንቢተ ኢሳያስን ያነባል ያሰው ከዚያስ፣ ማንበብ ብቻ አይደለም፣ ሲያነብ ይሰማል። እንደዚህ ያለ ጥያቄ የሚበዛበት ከበድ ያለ ቦታ ላይ ስንደርስ፣ እያነበብን ምናልባት እየጮህን ከነበርን ዝም የምንልበት ሰዓት ነው። እንደው ለሚመርመርም ለምኑ ምን ማለቱ ነው እያለ ማሰላሰል ማለት ነው። ግን እየሆነ የነበረው ነገር ምንድን ነው? ሲያነብ ሰማ ነው የሚለን ይሰማል ማለት ነው። እነዚያ አብረውት የሚጓዙ የእሱ የዚያ የአዛዡ ጃንደረቦች ማለት የአዛዡ አጃቢዎች በአጠቃላይ፣ እንዴት የተወደደ እድል ነው ያገኙት! ቅዱሱን የእግዚአብሔርን ቃል እየሰሙ ነው የሚሄዱት። እናም ሲነገር ድምፁ ሲሰማ፣ አሁን ፊልጶስ ለዚህ ሰው እንደተላከ ስላመነ በድፍረት ቀርቦ ምንድን ነው ያለው? የምታነበውን ታስተውለዋለህን? ነበር ያለው። በእውነ የምታነበውን ታስተውለዋለህን? ይህን ጥያቄ ምናልባት ዝም ብለን ስናስበው የሚያስቆጣ ነው። ማውቀው ሰው እንዲህ አይነት ጥያቄ ሲጠይቀው ያ ጃንደረባ ሊመልስ የሚችለው ምናልባት በቁጣ ሊሆን ይገባል ብለን እናስባለን። እሱ ብቻ አይደለም፣ በዙሪያ ያሉትም እንዲህ አይነት ሰው በድንገት ጣልቃ ገብቶ መንገድ ላይ የቆመ ሰው እንዲህ አይነት ጠንከር ያለ ጥያቄ ሲጠይቅ እርግጠኛ ነኝ ሁሉም ጌታቸውን ለመጠበቅ አለቃቸውን ለመጠበቅ ሊዘጋጁ ይችላሉ። አደገኛ ሁኔታ ነው። ነገር ግን ከእግዚአብሔር ሲሆን ሁሉም ነገር ይገዛል። ክብር ለጌታ ይሁን። ምንም እንደገጠመው አናይም። ጭራሽ ወልካም ማለት በደስታ ሲቀበለው ነው የምንመለከተው። የሚመራኝ ሳይኖር እንዴት ይቻለኛል? የሚመራው አላገኘም። ኢየሩሳሌም ደርሶ ነው የመጣው። ኢየሩሳሌም የአይሁድ ረበናት ነበሩ፣ የመጽሐፍት ሊቃውንት ነበሩ ብዙ አይነት እድሎች ነበሩ፣ ግን በዚህ ረገድ የሚመራው አላገኘም። ኢቭን ሐዋርያት ራሳቸው የወንጌል ሠራተኞችም ቢሆኑ በወቅቱ ኢየሩሳሌም ነበሩ፣ ግን እነሱን የማግኘት ዕድል አላገኘም። አሁን እግዚአብሔር ባልተጠበቀ ስፍራ ላይ በምድረ በዳ የሚመራውን ላከለት። የሚመራይ ሳይኖር እንዴት ይቻለኛል አለ፣ እስካሁን ያላገኘው ሰው ስለዚህ ወዲያውኑ እባክህ ብሎ በሰረገላው ላይ እንዲቀመጥ ይለምነዋል። ለመነው ነው የሚለው። በጣም የሚገርም ነው። ትልቁ ሰው ባለስልጣኑ፣ መንገድ ላይ ያገኘውን አንድ ወንጌላዊ ምስኪን ወንጌላዊ፣ ጭራሽ በትሕትና ለምኖ ሰረገላው ላይ ያስቀመጠው ከመንገድ ላይ አንስቶ፣ የሚያዩት ሁሉ እንዴት እንደሚገረሙ አስባለሁ። ከዚያም ጥያቄው ቀረበ። አዎ ፊልጶስ ወዴት እንደሚሄድ አያውቅም፣ ለማን እንደሚናገር አያውቅም ነበር። ስለዚህ ምን አይነት ርዕስ እንደላገልግል ብሎ ሊያስብ አይችልም። በየትኛው ጥቅስ ልነሳ ሊል አይችልም ወዘተ። ሁሉም የተዘጋጀው በእግዚአብሔር ነው። ቦታው መንገድ ላይ፣ መድረኩ ሰረገላ፣ ሰውየው የአፍሪካ ባለስልጣን እና ርዕሱ ትንቢተ ኢሳያስ ምዕራፍ 53 ቁጥር 7። በቃ ሁሉንም እግዚአብሔር አዘጋጀለት። የሚናገረውም ተዘጋጀ። ከዚህ መጽሐፍ ጀምሮ ይላል። ወረድ ብለን ስናነብ ስለ ኢየሱስ ወንጌልን ሰበከለት ይለና ክብር ለእግዚአብሔር ይሁን። ጥያቄው በራሱ ለዛ የሚጋብዝ ነው። አስገራሚ ነው። ትንቢተ ኢሳይያስን ስትመለከቱት ምዕራፍ 53 ከላይ ጀምራችሁ ስታነቡ መጀመሪያ የሚናገረው በምድር ላይ ጌታ ኢየሱስ ክርስቶስ በሚመላለስበት ጊዜ ባደረገውና ባስተማረው ነገር ተቀባይነት እንዳላገኘ ነው። ሲያስተምር ሰዎች አልተቀበሉትም ብሎ ነው የሚጀምረው ምስክርነታችንን ማናመነ የእግዚአብሔር ክንድ ለማን ተገለጠ ብሎ ነው የሚጀምረው። ምድር ላይ እያለ ይቀጥልና ደግሞ በተለይ ባደረጋቸው ነገሮች፣ በፈውስ ስራዎቹ እዛው ምድር ላይ እንዴት ህመማችንንና ደውያችንን እንደተሸከመ ይናገራል። በምድር ላይ ሲያስተምር፣ እንደገና ሲፈውስ ያቀርብልናል። አሁን ቀጥሎ የሚያቀርበው ነገር ምንድነው? በመስቀል ላይ ስለ ኃጢአተኞች እንደሞተ ነው። አሁን እዛ ላይ ነው የደረሰው። የኃጢአት መሥዋዕት ሆኖ ነፍሱን ስለ ሌሎች አሳልፈው እንዴት እንደሰጠ የሚናገረው ነጥብ ላይ ደርሰዋል። ወሳኙ ቦታ ለዚህ ሰው የሚያስፈልገው ነገር ላይ ነው የደረሰው። በወንጌል ስብከት ውስጥ በኋላ በሐዋርያው ጳውሎስ አገልግሎት እንደምንረዳው አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የሚሰበከው የተሰቀለው ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ አንድ ላይም እንደምንረዳው ያው ይሄም እዛው ላይ ነው ያለው፣ የመስቀል ቃል ተብሏል። ይሄ የመስቀሉ ቃል ለአሕዛብ ሞኝነት ነው ለእኛ ለምንድን ግን ለሚጠፉ ሞኝነት ሲሆን ለእኛ ለምንድን የእግዚአብሔር ኃይል ነው። ክብር ለጌታ ይሁን። ስለዚህ የመስቀል ቃል ነው። አሁንም ያስፈልገው ይሄ ሰው ከሀገሩ ይዞት የመጣው ማንነት ኢየሩሳሌም ደርሶ ያው ማንነት ምንም ሳይለወጥ እንዳለ እየተመለሰ ነው። በጥያቄ መጥቶ በጥያቄ እየተመለሰ ነው። ግን ጥሩ ነገር እግዚአብሔርን የሚፈልግ ሰው ነበር። ወደ ኢየሩሳሌም ሲሄድ እግዚአብሔርን ለማግኘት ነው፣ እየሄደ ያለው ሊሰግድ ነው እየሄደ ያለው ነገር ግን አርፍዷል። በጣም አርፍዷል። ለምን ያ ቤተ መቅደስ ቤታችሁ የተፈታ ሆኖ ይቀርላችኋል ተብሎ ተነግሮበታል። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ተብሎበታል። ቤተ መቅደሱ በሞራልም የሌቦችና የወንበዶች ዋሻ ሆኖ ነበር። ስለዚህ በእግዚአብሔር ተትቶ መጨረሻውን በመጠባበቅ ላይ የሚገኝ መቅደስ ነው። እዛ ነው የሄደው። በዚያ ላይ ጃንደረባ ነው። ጃንደረባ ደግሞ ወደ እግዚአብሔር ጉባኤ አይግባ ተብሏል በብሉይ ኪዳን። እና ገብቶ ሲሆን ምን አድርጎ መጥቶ ይሆን ኢየሩሳሌም ይህን ሰው ተቀብለው ይሆን? በዚያውም ላይ አሕዛብ ነው። ተቀባይነትስ ያገኝ ይሆን? የአይሁድ ረበናት ያነጋግሩት ይሆን? ያመጣውን መባና መሥዋዕት ተቀብለውት ይሆን? የምናውቀው ነገር የለም ግን እግዚአብሔርን በመፈለግ ሄደ። ከዛ በጥያቄ ተመለሰ። ግን ጥሩነቱ ወደ እግዚአብሔር አንድ ነገር ማቅረብ ብቻ ሳይሆን የሚፈልገው ይሄ ሰው እግዚአብሔርን ለማምለክ መሄድ ብቻ ሳይሆን የሚፈልገው ይሄ ሰው ከእግዚአብሔር መስማትም የሚፈልግ ነው። ስለዚህ ሲመለስ መጽሐፍ ቅዱስ እያነበበ ተመለሰ። እግዚአብሔር የሚለውን ነገር እያነበበ እግዚአብሔር የሚናገረውን ነገር እያነበበ ቃሉን እየሰማ ሄደ፣ ባይገባውም ማለት ነው። ክብር ለጌታ ይሁን። ወገኖቼ የወንጌል መድረክ የደመቀበት ህዝብ የተሰበሰበበት ብዙ ሰው ያለበት ብቻ አይደለም። ሊሰማ የሚችል ነፍሱ እግዚአብሔርን የምትፈልግ ከእግዚአብሔር መስማት የሚፈልግ ሰው አንድ ግለሰብ ሊገጥመን ይችላል። አንድ ወንድም፣ አንዲት እህት ልናገኝ ይችላል። የትም ቦታ ሊሆን ይችላል። ጌታን እንዳገለግል ሊሰማን የሚገባው የሆነ ሰፊ ህዝብ ብዙ ህዝብ ለብዙዎች መመስከር ስንችል ብቻ አይደለም፣ ሰማሪያ ላይ ብቻ አይደለም። መድረኩ ምድረ በዳም እንደዚህ፣ እግዚአብሔርን የሚፈልግ መጽሐፍ ቅዱስ የሚያነብ ሰው ተገኘ። ይሄ ነው ታውቃላችሁ። ይሄ ሰው ያነባል መጽሐፉን ተቀብሎታል። ምናልባትም ሲሄድ መጽሐፉን ይዞ ሄዶ ይሆን ወይስ አሁን ከዛ ገዝቶ ይሆን የመጣው? ይህንን ሁሉ የምናውቀው ነገር የለም ግን የምናውቀው ነገር ከዚህ መጽሐፍ ውስጥ ለነፍስ የሚሆነውን ነገር አግኝተዋል። አሁን የሚያብራራለት ሚጨምርለት የሚመራው ሰው ነው የተፈለገው። ክብር ለጌታ። መጽሐፍ ቅዱስ ሁሉንም አይነት ሰው ወደ እውነት ይመራል። የሚያውቁትን፣ መጽሐፉን የሚረዱትን፣ ለሌላው የሚያስተምሩትን፣ በመጽሐፍት እውቀት የበረቱትን ብቻ አይደለም እንደዚህ አይነቱ ሲቪል የሆነ ሰው ስራ፣ የመንግስት ስራ የሆነ ሰው መጽሐፍ ቅዱስን ብዙም ይረዳል ብለን አናስብም። ሩቅ አገር ያለ ሰው፣ ከኢየሩሳሌም በጣም ሩቅ ያለ ሰው፣ የመጽሐፍ ቅዱስ መምህራን በሌሉበት አገር የሚኖር ሰው እርግጠኛ ነኝ፣ በአገሩ ይሄ መጽሐፍ ይኖረዋል ብዬ አላስብም። ምናልባት ሲመለስ ከኢየሩሳሌም ይዞ ከመጣቸው ትልልቅ እቃዎች ዋናው እንደሆነ አስባለሁ። ገና አሁን እየተዋወቀውም ሊሆን ይችላል። እንዴት ሊረዳው ይችላል? እያነበበው ነው። ሐሳቡ ግልጽ ነው እንዳረፍተ ነገር፣ ግን የሚናገረው ስለ ማን ነው? ስለራሱ ራሱ ነው ስለ ሌላ? የሚያስፈልግ ጥያቄ ነው ውስጡ የተፈጠረው። እግዚአብሔር ሁልጊዜ የሚፈጥረው ጥያቄ ለህይወት ሲሆን እንደዛ ነው፣ ለእውቀት ሲሆን ግን ምንድን ነው የሚሆነው ዝም ብሎ ቁጥር አንድ እንደዚህ ይላል፣ ቁጥር ሁለት ቁጥር ሶስት እያልን ከሌላ ጋር እያገናዘብን እያመሳጠርን እውቀትን መጨመር ላይ ብቻ ያተኩራል። ለህይወት የሚሆን አነባበብ ግን ማን ነው እዚህ ውስጥ ያለውን ፐርሰን ማንነትን እንድንጠይቅ ያደርገናል። ኢየሱስን በዚኛው ጥቅስ ውስጥ በዚኛው ንባብ ውስጥ የምረዳው ማንን ነው ስለ ማን ነው የሚያወራው? የማንነት ጥያቄ ውስጥ ተፈጠረ። ይሄ ትክክለኛ ጥያቄ ነው። ስለዚህ መልሱም ትክክለኛ ይሆንለታል። ስለ ኢየሱስ ነገረው። ቅራኔው መስቀል ላይ አደረሰው። እያችሁት መሲሁን አላገኘም። መሲሁ የገዛ ወገኖቹ አልተቀበሉትም። እናም መሲሁ ሞቶ ተነስቶ ወደ ክብር ሄደዋል። በዚህ ሰዓት በላይ በእግዚአብሔር ቀኝ ነው ያለው። የመሲሁን ሐዋርያትም አላገኘም እና አሁን እንዴት ይሻላል? ይህንን የሚያስፈልገውን ማንነት ማንስተው ከማን በኩል ያገኝ? የት ያግኝ? ደማቋ ኢየሩሳሌም ውስጥ የንጉሱ የታላቁ ንጉስ ከተማ በሆነቸዋ፣ በማዕከላዊው ከተማ እግዚአብሔር ስሙን ያኖርባት ዘንድ በመረጣት ስፍራ አላገኘውም። ምድረ በዳ ላይ ያገኘው። ክብር ለጌታ ይሁን። እንደዛ ነው አይደል? ሁላችንም የተገኘ ነው። የት ነው ጌታ ያገኘን? ምናልባት ሕዝብ በሚርመሰመስበት ብዙዎች እኛን ሊያከብሩ በሚችሉበት አሉ የተባሉ ሊቃውንት በዙሪያችን በነበሩበት ብዙ እድል በነበረበት አጋጣሚ ያላገኘነውን ጌታ ድንገት በሕይወታችን የወንጌል እውነት ባለፈ ሰዓት መሲሁን አገኘነው። በልባችን ውስጥ ስፍራ ያዘ። እዚህ ያስቀመጠን እንዲህ አይነት የወንጌል ምስክርነት ነው። ክብር ለጌታ እና መጥምቁ ዮሐንስ ያንን ኢሳይያስ ቀራኔው መስቀል ላይ እንደ እንደ ተገለጠበት መንገድ ነግሮን የነበረውን መጥምቁ ዮሐንስ በኋላ አስተዋውቆናል። የነ ኢሳያስ፣ የነ ኤርሚያስ የብሉይ ኪዳን ነቢያት ፍጻሜ የሆነው እና ወደ መሲሁ ዘመን የሚያሸጋግር ድልድይ ሆነ የተገለጠው ከሴቶች ከተወለዱት የሚበልጠው ከነቢይ የሚበልጠው ነቢይ መጥምቁ ዮሐንስ ተርጉሞታል። ይህንን ምንድን ነው ያለው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎት ነበር። ግን ይሄ ሰው ከመጥምቁ ዮሐንስ ደቀ መዛሙርት አንዱንም አላገኘም። ስለዚህ ያለፈበት ሰው ነው። መጥምቁ ዮሐንስን ደቀ መዛሙርቱን አላገኘም። ጌታንም ሐዋርያትም ሁሉንም አላገኘም። በኋላ ግን ያልተጠበቀ ሰው ይዞለት መጣ። አንዳንድ ጊዜ መስማት የምንፈልገው ከሆነ በቃ ስም ከወጣለት፣ ዝና ካለው፣ ብዙ ስራ ሰርቷል ከሚባል እንዲጸልይልን የምንፈልገው ሰው ማን ነው? የሆነ ፊገር እንፈልጋለን። አንድ አእምሯችን ውስጥ የተቀመጠ ዝና የወጣለትን ሰው ልንፈልግ እንችላለን። ግን ሀሳባችሁ ከሀሳቤ፣ መንገዳችሁ ከመንገዴ የተለየነው ነው አለ እግዚአብሔር ባልተጠበቀ ሰው በኩል ባልተጠበቀ ሰው ስምሪት ወደ እኛ የከበረ ነገር ይደርሳል። በመጥምቁ ዮሐንስም በሐዋርያትም ያልደረሰውን ነገር አዎ፣ እዚህ ምድረ በዳ ላይ ጌታ ኢየሱስ ወደ እርሱ እንዲመጣ ፊልጶስን እግዚአብሔር ተጠቀመ። አንተንም አንቺንም ዛሬ መጠቀም ይፈልጋል። በየቦታው ያሉትን የተለያዩ አይነት ሰዎች ለማግኘት ሁላችንንም መጠቀም ይፈልጋል። ይገርም ነው። መጽሐፍ ቅዱስ መያዝ በጣም ወሳኝ ነው። ከመጽሐፍት መነሳት በጣም ጥሩ ነው። ለምን መጽሐፍት ስለ እኔ ይመሰክራሉ ተብሏል አይደል? ጌታ ኢየሱስ ተናግረዋል፣ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነሱን ትመረምራላችሁ፣ እነርሱ ግን ስለ እኔ የሚመሰክሩ ናቸው አለ። ስለዚህ በጣም ደስ ይላል። የመጽሐፍ ቅዱስ ስርጭት ጥሩ ነው። በየቤቱ መጽሐፍ ቅዱስ አለ። ከሌለም እየገዛንም ቢሆን እንስጥ። ሰዎች በእጃቸው መጽሐፍ ቅዱስ ይኑር። አንድ ቀን ያነቡታል። የዚያን ጊዜ በቅዱሳት መጽሐፍት ገጾች ላይ ጎልቶ የሚታየውን የታረደውን በግ ማየት ይችላሉ። ሰውየው ኢየሩሳሌም ደርሶ ምናልባት የኃጢአት መስዋዕት በግ ገዝቶ አቅርቦ ይሆን ወይስ የም እድል አላገኘም? ያጠራጥራል። ምክንያቱም ወደ እግዚአብሔር ጉባኤ አይግቡ ከተባሉት ወገን ነው። እንዲሁ ማንነቱንም በማየት ያን ያህል የሚያቀርበው ሰው የማያገኝ ነው። ነገር ግን አሁን በዚህ ምድረ በዳ የኃጢአቱን መስዋዕት የሆነውን መጥምቁ ዮሐንስ እንዳለው የዓለምን ኃጢአት የሚያስወግድ የአይሁድን ብቻ አይደለም የሰማርያን ብቻ አይደለም የኢትዮጵያውንም ኃጢአት የተሸከመው የእግዚአብሔር በግ በዚህ ምድረ በዳ ተገኘ በየት በመጽሐፍ ቅዱስ መጽሐፍ ቅዱስ ለዓለም ሁሉ መስዋዕት ሆኖ በቀራኔው አደባባይ ላይ የተሰቀለውን ክርስቶስ ኢየሱስን ለሰው ሁሉ ያቀርባል። ስለዚህ መጽሐፍ ቅዱስ ሰዎች እንዲኖራቸው ማበረታታት እንዲያነቡት ባይገባቸውም፣ ለምን አንድ ቀን እንዲገባቸው ያደርጋል። አዎ አንድ ቀን የሚመራቸውን ይልካል። ጌታ እግዚአብሔር የተባረከ ይሁን። ይህ ሰው ቀደም ሲል ወደ ኢየሩሳሌም ለመሄድ ያበቃው ነገር በቀደመው የኦሪት እምነት መሰረት እግዚአብሔርን ማመን የቻለ ሰው ስለነበር ነው። እንዲሁ ዝም ብሎ አሕዛብ ብቻ አይደለም። ይህ ሰው እርግጥ ነው ከአሕዛብ ወገን ነው፣ ግን ወደ ይሁዲነት የገባ ሰው ነው። ለዛም ነው ኢየሩሳሌም ድረስ ሊሄድ የቻለው፣ እግዚአብሔር ስሙን ያኖርባት ዘንድ ወደ መረጣት ከተማ እና እግዚአብሔር እንዴት በየደረጃው ወንጌል ወደ አሕዛብ እየወጣ እንዳለ ያሳየናል። አስቀድሞ በኢየሩሳሌም ከዛ በይሁዳ ተሰበከ፣ ከዛ ሰማርያ ደርሰዋል። ሰማርያዎች መጽሐፍት ያሏቸው እግዚአብሔርን የሚያውቁ ናቸው፣ ድብልቅ አምልኮም ቢኖርባቸውም አሁን ደግሞ ፈጽሞ አሕዛብ ወደ ሆነ ሰው ግን አሁንም በአይሁድ እምነት መሰረት እግዚአብሔርን ወደሚያውቅ ሰው ደረሰ እና በቅድሚያ ምንድን ነው እግዚአብሔር እያደረገ ያለው? አያችሁ፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የሚለው በኋላ በሮሜ አንድ ላይ እና ምዕራፍ ሁለት ላይ የምናነባው መርህ ተግባራዊ የሆነ ነው። አስቀድሞ ለአይሁዳ የደረሰው ሰው የደረሰው ወንጌል የደረሰው የመዳን ወንጌል ደግሞም ለግሪክ ሰው ደግሞም ለአሕዛቡ እየደረሰ ነው። በየደረጃ ፈቀቅ ፈቀቅ እያለ ነው። በኋላ ደግሞ ወደፊት ከምዕራፍ ዘጠኝ በኋላ ጨርሶውኑ ምንም አይነት የአይሁድነት መነሻ የሌላቸው ሰዎች ጋር ጣዖት አምላኪያን ጋር የሚደርስበት ሁኔታ ይፈጠራል። ሩቅ ወዳሉት ሁሉ ይደርሳል። ግን በአህዛቡ ዓለም ወንጌል በመስማት የመጀመሪያ ተብሎ ሊወሰድ የሚገባው ይህ ኢትዮጵያዊው ጃንደረባ ነው እና ቀራኒው ላይ ከጌታ ከኢየሱስ ክርስቶስ ጋር ተገናኘ ማለት እንችላለን። ግን በመጽሐፍ ቅዱስ በኩል ጂኦግራፊውንማ ወደኋላው ትቶት እየተመለሰ ነው ወደ አገሩ። ምድረ በዳው ላይ ግን ያን የታረደውን በግ በትንቢተ ኢሳያስ በኩል አገኘው። በፊልጶስ ወንጌል በፊልጶስ በኩል ተሰበከለት። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም ይላል። እንግዲህ ያ በግ ሲነዳ በቃ ዝም ብሎ የሚሄድ ነው። አፉን ያልከፈተ ምላሽ አልሰጠ ማለት ነው። ሲሰድቡት መልሶ አልተሳደበም። መከራ ሲያበዙበት አልዛተም። ዝምን ያለው በሊቀ ካህናቱ ፊት፣ በነ ጲላጦስ ፊት፣ በአጠቃላይ እስኪደነቁ ድረስ ዝም እንዳለ እናስተውላለን። በውርደቱ ፍርዱ ተወገደ። አዎ ቢዋረድም እና ያሁሉ ቢፈረድበትም በኋላ ግን በክርስቶስ ኢየሱስ በትንሣኤው ሁሉ ነገር እንደተወገደ እናያለን። ሕይወቱ ከምድር ተወግዳለችና ትውልዱን ማን ይናገራል? አዎ እርሱ ስለ ሞተ ምናልባት ከነሱ መካከል ልክ እንደ አንድ ያው እንደ ባሪያ ስለሆነ የሚቆጠረው የእሱን ትውልድ ሊናገሩ የሚችሉ ሰዎች አይኖሩም። ይሁንና ጌታ ኢየሱስ ክርስቶስ በሰዎች የሚያል ያል ውርደት ቢደርስበትም ነገር ግን እግዚአብሔር እነሱ የፈረዱበትን ፍርድ አስወግዶ ከምድር ወደ ሰማይ ወስዶ በቀኙ አስቀምጦ አክብሮታል። ስለዚህ የሞተው ይልቁንም ከሙታን የተነሳው ደግሞ በእግዚአብሔር ቀኝ ያለው ጌታ ኢየሱስ ክርስቶስን ይህ ኢትዮጵያዊ ጃንደረባ አገኘው፣ እኛ ሁላችን እንዳገኘነው ሌሎችም መጽሐፍ ቅዱስ እስካላቸው ድረስ ማግኘት ይችላሉ። ከሕግ በታች የሆነ ሰው ነው። ከቀደመው ኪዳን በታች የነበረ ሰው ነው። እግዚአብሔርን የሚፈልገው እና እግዚአብሔር በቃሉ የመሰከረለትን ይመጣ ዘንድ ያለውን ማንነት በዚህ መጽሐፍ የተገለጸውን ስለ ኃጢአተኞች ነፍሱን አሳልፎ የሚሰጠውን የሚታረገውን በግ የሚፈልግ ልብ ዛሬም በዙሪያችን እኮ አለ። የለም ብለን ልንዘጋ አንችልም። በምድራችን እና በመላው ዓለም መጽሐፍ ቅዱስ በተሰራጨበት ሁኔታ የእግዚአብሔር ቃል በየቤቱ በገባበት ሁኔታ ከሕግ በታች በሆነው ዓለም ውስጥ ከምሳሌያዊው በግ ከዚያው ከኦሪቱ በግ በታች ባለው ዓለም ውስጥ ያ በግ የሚናገርለትን ማንነት የምትሻ ነፍስ ኃጢአቷን የተሸከመላትን ያንን የታረደውን በግ የእግዚአብሔርን በግ የምትፈልግ ነፍስ በየስፍራው አለች። ፊልጶስ ያስፈልጋታል። ፊልጶስ ወደዚህ ሰው ነው የተላከው። ዛሬም ብዙ ፊልጶሶችን ጌታ እንደዚህ ወዳሉ ሰዎች ይልካል። ግን በሰው ጥበብ አይደለም፣ በስምሪት አይደለም፣ እኛ በምናወጣው መንገድ አይደለም፣ እራሱ እግዚአብሔር በሚያዘጋጃቸው መንገዶችና አሰራሮች የትም ሊሆን ይችላል። እግዚአብሔር ፊልጶስን እየላከ ሰዎችን ከየምድረ በዳው ይሰበስባል። ስሙ የተባረከ ይሁን። ወንጌልን ስለ ኢየሱስ ሰበከለት ይላል። ይሄ በጣም ደስ የሚል ነው። ኢትዮጵያ ስለ ኢየሱስ የሰማችው በሚሽነሪዎች በኋላ በመጡ የወንጌል ሰባኪዎች አይደለም። ይሄ በዚሁ መጽሐፍ ግልጽ ሆኖ ነው የሚታየው። ይልቁን እግዚአብሔር በላከው ወንጌላዊ በኩል ነው አይደል? እና በምድራችን የኢየሱስ ስም አዲስ ነውን? በፍጹም አይደለም። ስለዚህ ሁለት አይነት ወገኖች ሊያስተውሉ ይገባል። በአንድ በኩል እንሰብካለን የሚሉ ሰዎች እንደ አዲስ አድርጎ ማቅረብ፣ ደግሞ ስለ ኢየሱስ የሚሰሙ ሰዎች የኢየሱስ ስም የሌሎች አድርጎ መውሰድ በሁለቱም በኩል መታረም አለበት። ለምድሪቱ የጌታ የኢየሱስ ክርስቶስ ስም የተነገረው በዚህ ሰው በኩል ስሙ ወደ ምድሪቱ የገባው በእግዚአብሔር ትእዛዝ ነው። ሂድ ቅረብና ተገናኝ ብሎ መንፈስ ቅዱስ ልኮት ነው የኢየሱስ ስም የተነገረው። እንደውም ትልቁ በረከታችን፣ ትልቁ ሀብታችን ትልቁ ዋስትናችን የጌታ የኢየሱስ ስም ነው ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት በጣም ደስ የሚል ነገር ነው ከዚያ በመንገድ ሲሄዱ ወደ ውሃ ደረሱ ነው የሚለው ያው የውሃ ጥምቀትን የሚመለከት ነገር ቀጥሎ እናያለን ከቁጥር 37 36 ጀምሮ እስከ አርባ በሚቀጥለው የውሃ ጥምቀትን ራሱን ልንማርበት በምንችልበት ሁኔታ ተመልሼ ይላችሁ ቀርባለሁ። የጌታ ጸጋና ሰላም ይብዛላችሁ።